እኔ መቻራ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብትበለን ከሮዛ ጋራ ተመልሰን መተናል። ሮዛ ምርጧ፣ ቆንጂዋ፣ ምትወዷት ሁላችሁ እስኪ ሰላም ብያችሁ። እስኪ ዛሬ እኔ ጋር አለ። እኔ መጀመሪያ ሰላም ብያችሁ። አዎ ሰላም ናችሁ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ ቤተሰቦች። እኔም አማርኛ ለመኩት እኔ ኦንላይን የተማርኩ ነው። አሁን አዎ ኦንላይን የለም ማወራ የለም ማወራ ብቻ ነው

አማርኛ ጠፋ። በኋላ እና ኦንላይን ስትማሪ ማነው ያስተምርሽ? እንዴት ነው? አይ እኔ የማረው ኦንላይን ነው፣ ግን ኦሮምኛ ያወራወራል። ከዛ በኋላ አማርኛ ይወረወራል። እኔ የተማርኩ ነው አማርኛውን እንደዛ ነው። አንተ ዛሬ ለምን ጠራክ? እኔ ሮዛን ዛሬ ጠራኋት፣ እፈልግ ያለው ነው ወደ ጉዳያችን ስገባ እሷ አማርኛውን እየወራወረች ጨርሰ ጨረስኩት። የፈለግኳት ሮዛን ከሱመያ ጋር እንድታገናኘኝ ፈለግኩሽ። መጀመሪያ አስቤ ነበረ ከሱመያ ጋር እንድታገናኘኝ፣ ወይም ደግሞ ሱመያ ስመጣ ልጆቹንም ይዛ ስለምትመጣ ሁለቱ ስለሚገናኙ አምናት፣ እሷን ስለምትመጣ ቢያንስ ልጆቹን በዚህ መንገድ እንኳን ባይብዬ የሆነ ሀሳብ አመጣሁኝ። ሱመያ ከእሷ ብቻ ጋር ነው እየተገናኘች ያለችው ስለምታምናትም እኔ ለሮዛ ምናልባት መጀመሪያ ቤት እያለች ብነግራት ወይ እንደዚህ ዝም ብለሽ አገናኝኝ አርጊ፣ የምፈልገውን አርጊ ብላት ምናልባት አንዳንድ ነገሮች ይበላሻሉ ብዬ አስብኩኝና፣ ምን አስብኩኝ፣ ሮዛ እዚሁ ካሜራ ፊት ለፊት አቁሚያት፣ ሁሉ ነገር እዚሁ ሳታስብበት ሳትደዋወል እዚህ ቹ ላስደርግ ነው። ምንድን ነው ደስ ብሎኛል። መገናኛት ነው ምን

እኔ በምልሽ መንገድ ከሄድን እኔ እና ሱመያ መገናኘት እንችላለን፣ በሲስተም ልጆቹንም ማየት ይችላል ማለት ነው። አዎ መንገዱ ምንድነው? ምን መሰለሽ መታረጊ፣ እኔ እና ሱመያና አንቺ መገናኘት እንችላለን። እንዴት ነው እንደሚችል እንገርሽ። ባለፈውም ልብሱ ወስደሽ ሐዊ ስር ቤት ገብተሽ አንተን ሰርቀሽ ልብሶቹን ሰርቅ ያለውና ብለሽ ቪዲዮ ለቀሽ፣ አሁን ይሰርቃል በኋላ ለሱመያ ድረስችላት ትደዋወላላችሁ። ደውልሽላት፣ ተገናኛችሁ። አሁንም የምታደርጊው ራሱን ትደውይላታለሽ። የቀረው ሻንጣ አለ የቀረ ልብሶች አለ፣ ሱመያ የቀረ ሻንጣ አለ የቀረ ልብሶች አለ፣ እሱንም ራሱ እቀበልሻለሁ እያለች ነበረ። እሱ ሮዛን ሰርቀሽ አንጪልኝ እያለች ማሳቦ ኦኬ። ስለዚህ አንቺ ምንድነው የምታደርጊው? አሁንም መልሰሽ ልብሱን ሰርቂያለሁ ብለሽ ትደውይላታለሽ።

ከዛ በኋላ አንቺ ለሷ አይ ምንማ በኋላ ወላ ሲሄድ እንዴት አደረገው። ማመን አለማመኑ ሳይሆን ዋናው ቁም ነገሩ ምንድን ነው? አንቺ እኔ እና እሷ ከተገናኘን እኔ እና እሷ ከተገናኘን ምናልባት ልጆቹም አብሯቸው ስለሚሆኑ ከልጆቹ ጋር አለ አይደል የሆነ ነገር አዝና አለ አንቺ እንዳልኩሽ አንቺም ከአንቺ የሚጠበቀው ምንድን ነው መደወል ለምናም እንትን መጀመሪያ እኔ ለቤቴ አይናግርም አንቺ ቤት እያለሽ ምናልባት አንቺ እሷ ጋር ትደውዪና ወይ አታማክሪያትና ወይ እሷ ሀሳቧን ትቀይራለች ምናምን አንቺም ትፈሪያለሽ በሚለው ነው ገባሽ ያ ነገር እንዳይፈጠር ነው ግን ሱመያ ትመጣለች እንደ ትመጣለች አንቺን ታምነሻለች ብትደውዪላት እምቢ አትልኝ ግን ከዛ በኋላ ሰይዱ ስሙ አትመንሽ። ማለት እሷ አሁን እኮ እንትን አጣላሽም፣ አትናደድብሽም። ምክንያቱም አንቺ ከሄደ ስራ ለመስራት ነው ጥሩ ነገር ለመስራት ነው እኔና እሷን ለማገናኘት ያደረችው ነው እንጂ እሷን ወይ ለማስገደል ወይ ለተንኮል አይደለም። እና ምን ችግር አለው? አንቺ ድንገት በቃ በአካል ብንገናኝ ምናልባት አልባት አላረን እንደዚህ ፌስ ቱ ፌስ ፊት ለፊት ፊት ለፊት ላይ አህ እንዳንቺ እንደዚህ እንደዚህ እንገናኛለን። ኦኬ አካል ነው ይባላል፣ በአካል አዎ። ኦኬ ጂስ ቢው ወለ ገራይቶ ስለዚህ ምንድነው ምታረጊ? ከአንቺ የሚጠበቀው ምንድነው? አንቺ ሱመያ ጋር ትደውያለሽ። አይ እኔ ቤት እዚህ ደውዪና ምን ትያታለሽ? ሱመያ ከአስፈላጊም ከሆነ ልብሶቹን ሻንጣውን እሰጥሻለሁ፣ ታደርሽላታለሽ። ገባሽ? ሱመያ ልብሶቹን ከሀዊ ስራውንም ድጋሚ ሰርቄያለሁ። ሌላም ሻንጣ አለ፣ ምን ምን እንደሆነ አላውቅም። ብዙ ሻንጣ ነው ይሰርኩት ከቤቷ ሸውጃ ታወጥቻለሁ። ከዛ እሷ በዛ መንገድ ስትመጣ አንቺ ትትያለሽ ሌላ ልብስ ይሰርቃል። ግን መጀመሪያ እሷ ደውላትና እሽትልሽ ምትቀጥርሽ ምንገናኝ ቦታ ትንገርሽ ከዛ የምትገናኙበት ቦታ አብረን ሰዓት ይዘን እንወጣለን። አብረን እንሄዳለን በዛ መንገድ በዛ መንገድ አንቺ አብረን እንሄዳለን በይ። አንቺ ሻንጣ ይዘሽ ትሄጃለሽ፣ ለሷ ትሰጫለሽ። እኔ ተደብቄ አይቼዋለሁ፣ ተደብቄ እንደ ተከተለሽ ማለት ነው። ከዛ ከተከተለሽና እኔ ልክ እናንተ እያወራችሁ አንቺ እንደማታቂ አንቺ እኔ ስታይ ድንግጥ በይ። ወላጅ እኔ አላየሁትም ተደብቆ ይመጣው ታታለሽ፣ እንዳትናደድሽ እዛ እኔ እና እሷ ምናልባት እንገናኛለን፣ ትታርቃለች። በጣም ይከብዳል፣ ይከብዳል። አይ ግን ይህንን ቪዲዮ እሷ እሺ ማለቷን ካወቀን እዚሁ ይሄ ቪዲዮ ግማሽ ቪዲዮ አውርተናል፣ ሰርተናል። ሻንጣውንም ሰጠች ምናምን ስንደውልላት እንቀርጣለን። ከዛ በኋላ ከሷ ጋር የምንገናኝ ከሆነ እዚሁ ቪዲዮ ላይ ቀጥለን አንድ ላይ ቀርጸን እንለቀዋለን። ሌላ ሰው እንይዛለን፣ ካሜራ ከሌላ ቦታ የሚቀርጸን፣ እንደዚያ እናደርጋለን። ልጆች፣ እና ሱማያ አገናችሁ፣ እኔም በጣም ደስ ብለኛል። ግ እንዴት አድርጊ ሰው እሄዶ በጣም ይከብደኛል፣ ሀሳብ ይከብደኛል። እሱማ እያወጣም ከዛ በኋላ አያምንም። ችግር የለም እንዴት

ሰኢዶ እኔ መጀመሪያ አንተ ሲጠራ ሲጠራ በጣም ደስ ብሎኛል። ለሚን አርጀድካ ከዛ ከእዛ ሀዊ እኔም ልግባ ነው ወሰንኩን። ሰኢዶ መሰለኝ አንተ ሌላ ወሬ ሲጠራ ለምን ግን እኔ አማርኛ አንተ ለገባ እንዴ ልግባ ነው። በዛ አይደለም እሱን አታስቢ ነግሬሻለሁ። አሁን እሱን ስለ እሱ አይደለም እናወራ የመጣ ነው፣ ይሄንን ጉዳይ እንድታግዢ ነው። ስለዚህ ሱመያ ጋር ይሄ አሁን ሰይዳ ጠገቤ ነው እሺ፣ ድምፅ እንዳይሰማ ልብሱን ሰርቅ ያለው

መጣ መጣ አለው። እኔ አዲስ አበባ ነኝ እመጣለሁ። አዎ፣ አሁን አዳማ ነኝ። አዎ መጣ አለው። ከሰዓት በኋላ መጣ በቃ እ ሱማያ እኔስ ልብስ ሰረቁት። አሁን እየቀራ እ ሰረቁት አሁን ሰረቁሻት

እ እ በቃ እሺ፣ ብሩ አርባላ። ልጆቹ እንኳን እንደላያቸው እንገናኝ እና እናውራ በድምጽ እራሱ ይኸው፣ አልሀምዱሊላህ ዛሬ ከዓመት ድምፅሽ ከቪዲዮ ውጭ የልጆች ሸበር ሰይድ የአንችን ሰይድ ያንቺን ድምጽ እንደሰማሁት የልጆችንም ድምጽ እንደሰማቸው፣ የልጆች አባት እኔ መቼ አላሳድግም አልኩኝ፣ ብሩ።

የእሱ አንድ ምድ ሰማት ግን አልተሳካም። ሮዛ እና ሱመያ የሆነ ኮድ አላቸው እንጂ እምቢ ብላ የለም። ሳይዶ ኮድ የለም የምትገናኙበት። ቢስሚላ አ እና ወደ ቤተሰቦቻችን የሆነ ኮል ቢኖራቸው እንጂ ይገናኙ ነበር በፊት እንደሚገናኙት። ስለዚህ ለዚህ እንብያለች። እና ለማንኛውም ምንም ማለት አይደለም። ሱመያ የኔ ስልክ ጭራሽ ስሞክርላት ብሎክ ነው። ስለዚህ ተከታታላችሁ እናመሰግናለን። ሮዛ እና ሱመያ ኮዳላቸው። ሮዛ ሰራችልኝ። ምስጋና የለም ወላሂ ዳላችሁ ዛሬ ሱመያ ድምፅ አንተ ተሰማለን። ሌላ ጊዜ ትገናኛላችሁ። አን ልጆች እይሰማለን። ኢንሻላህ ሌላ ጊዜ ትገናኛለች። በቃ እኔ ምን አውቃለው። ሶሙ ሰይዶ እሽና፣ ቤተሰቦቻችን ስታተላችሁ እናመሰግናለን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ባይ ባይ